አደረግናት ቆጭ አደረግናት፣ አንከራተትናት፣ ምን ያህል አደረግናት። ነገር አለ ማን ያለው? ቡዳል ቡዳ፣ ሰማንያ ቀኗ በተወለደች የገባ አለው። ሌላስ? በእናት ለደፈት ተለ የቡዳ መተትም አለው። የዛር ቡዳ አለው። በትምህርቷ የሰባት

ዚ አልፈልግም እንድትወልድ ሲጀመር እንድትወልድ አልፈልግም። ትዳሩን ምን አደርጋችሁ ብትናገር ወደዚህ ትዳሯን በትላ ልጇን ጥላ የበኩር ልጇን ሁለት ልጆች ይዘው ብንብላ መጣች ባዶ እጇ። ማነው ያፋታኸው? እዛ የስላመተት ነው። ሌላ ማነው ያለኸው? ከዚህማ አሁን ሁ የተደስኩ አለ አሁን የዛ ስቀር የታደስኩ ከእናቷ ቤት ትውጣ። አሁን እናትየው ቤት ናት። ትውጣለኝ ሰው ከሰዓት እናደዳለሁ። እናቷን ስታይ ልጆች እናት አባት ሲያዩ ብስጭት ብስጭት፣ ግልፍ ግልፍ ያደርጋቸዋል። እናት አባት የገዛ ልጆቻቸውን ሲያዩ ግልፍ ግልፍ፣ መደብደብ፣ ይሄ ወይ ነጠላ፣ ወይ የትዳር መተት፣ ወይ የቤተሰብ ዛር ሲኖር ነው ሰው አካሉን ልጁን ሊጠላ አይችልም። የተወለደ ልጅ እናት አባቱን ሊጠላ አይችልም። ግን ክፉ መንፈስ ካለ አጠማምዶ ነው የሚያሉ። መዋደድ አይችሉም። መግባባት አይችሉም። ሁሌ ጠብና ክርክር ብስጭት ነው። እሺ አንተስ ማንም ትሄደ ነው ወደዚህ፣ በስላሴ እሺ፣ ማን ያለው አይነጥላ፣ ሌላስ አይነጥላ፣ ብቻ ነው አይነጥላ። ምን አረግሺው? ታታ ታታ ታታ፣ በስላሴ ይጀሻሉ። ምን አረግሺው? አስቸገረኝ። በጸሎት፣ በስግደት፣ በመቁጠሪያ በምን ገደለሽ? እስኪ ምንድን ነው የምታረጊው ነው የምልሽ። በቃ ከስራ እንዲወጣ ታስረው እኮ ጭንት ቤት ነው የፈለጉ። አባረሩት እኮ ከስራ ስንት ይገባል ይወጣል። ከስራ አባረርሽው? አዎ። ስንት ጊዜ ይገባል። በቃ ተጨረንቆ ይወጣል። ትዳርስ? ትዳሩማ አመለጠች። ልጅ ትታ ጠፋች። ትዳርስ ይዟል? አዎ፣ ነበረው። አፋታሽ? አይ፣ አመለጠች። ልጅ ትታ ብትጠፋች ልጅ ጥላ ጠፋች። ብቻ ነው ልጆች አሉት። እቺ ነገረኛ ነች፣ ተንኮለኛ። በስላሴ ስም ተዘጋጅ። ምንም አትሰሪም። እሺ፣ እናንተ ወደዚህ ማን የምትሄዳ? አንተ ተናገር። አንተ ለበ ድግምት፣ ድግምት። ሌላስ? መተት። ሌላስ? ቀዩ ነው። እሺ፣ ሁለታችሁ ብቻ ናችሁ? እሺ፣ ተዘጋጅ አንተ እናንተ ና፣ በቅዱስ ቅዱስ ገብርኤል እሺ፣ ማነው የምትሄደው? አንተ ስራት ይኖር፣ ማነው የምትሄደው? አንተ የቤተሰብ መተት፣ ሌላስ? ሌላስ? አይነጥላ፣ ሌላስ? ቡዳ፣ ሌላስ? ዛር፣ ቡዳ ዛር፣ ቡዳ፣ ሌላስ? ምን አረጋችሁ? ምን አረጋችኋት? በጠበጣችሁ? ሌላስ

በጠላይ ቤተሰብ ዛሬ ቡዳ። እሺ፣ ሌላስ በቃ ምን አደረጋችኋት? ልጅቷን ነፍሷን ሲኦል አደረግ ነው። ነፍሷን ሲኦል የስቃይ መጨረሻ ማለት ነው። ቅጥል ስቂት። ውይ! በቃ ሰው ከዙ ተስማማ እንዳያኖራት፣ ሰው በቃ ሰዎቹን እንዳያኖሯት እናደርጋታለን። ውይ! የእናቷን ግድል ነው እሺ ተዘጋጅ አንተ ፈዛዛ ና ቀና ብለህ በስላሴ ሰው አንተ አንተ ቡዳ ሌላስ እ ሌላ ማን ያለው አንተ ወይ አሁን አንዱ አንሶ ነው? 24 የሚላከው ጥላ ወጊ ልከው ሰው እያልሞት ሲል እየጨማመሩ እያነባበሩ ይልካሉ። እሺ ግደል ተብለ ነው ግደል ተብዬ የጥምቀት ዋዜማ ግደል ተብዬ ነው የተላኩት። ሊቀበለው ኩታውቱ ሲወጣ ያዘኛ ያዘኝ። ተዘጋጁላችሁ። በስላሴ ስም በሉ፣ በስላሴ ስም በሉ፣ በመድኃኔዓለም ስም በድንግል ማርያም ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በቅዱስ ኡራኤል ስም በመጥምቋን ስም በዛሬው ዕለት በኋላ በዛሬው ዕለት በኋላ በቅዱስ ጊዮርጊስ ስም በቅዱስ ጊዮርጊስ ስም ሁላችንም አንድም ሳንቀር ለቀን እንሄዳለን። በሥላሴ ስም በሲኦል ታስረናል። የዘጋነውን ዕድላቸውን በድንግል ማርያም ስም በድንግል ማርያም ስም በድንግል ማርያም ስም ከፍተናል ከፍተናል። የመጨረሻችን ነው። በል ሰባት ተጩ እናወጣ አንድ ላይ ተልበል። አንድ፣ ሁለት፣ ሦስት አራት አምስት ስድስት፣ በለመጨረሻ ከዝና ቅዱስ ገብርኤል ሲኦል ሊያወርዳችሁ እግዚአብሔር የተመሰገነ ይሁን። እግዚአብሔርን አመስግኑላቸው። ያሳዝናል፣ ይህ ሁሉ ሰው ተይዞ ታስሮ ተቸግሮ መኖር። እግዚአብሔር ሁላችሁንም ይማራችሁ፣ የመዳን ጊዜያችሁን ያሳጥርላችሁ።